ከዚህ ቦታ እኔ ብሩኬ ሳይመጣ ብሩኬን በሰላም እሸኘዋለን። እኛ ላይፋችን እንቀጥላለን ን እንዳትነኝ በቃ ዛሬ እንግዲህ ከባድ ከወድ ያለ ነገር ተፈጥሯል ማለት ነው። ፋሲልና ብሩክ በሰላም ሳይሆን በጣም ከባድ በሆነ ሁኔታ ነው የተገናኙት። በጣም ተደባድበዋል። ብሩክ እንደ ዛሬ ፊቱ ተቀይሮ፣ እንደ ዛሬ ተናዶ፣ እንደ ዛሬ ተበሳጭቶ፣ እንደ ዛሬ አዝኖ ከፍቶ ታይቼ አላቅም እና ሀይሚ ከባድ ነገር ነው ያደረገችው። እንግዲህ ፋሲል መጥቶ ከባባድ ነገሮች ነው እያደረገ የሚገኘው። ሀይሚ በጭራሽ የእሱ ልትሆኚ አትችይም። ለእሱ እውነታውን ንገሪው እና እኔ እኔ ጋር እንኑር ብሩክን ወደ ኋላ እናርገው ወይም ደግሞ ዞር እናርገው ከሕይወታችን እያላት ነው የሚገኘው። ሀይሚ ምን አይነት ምላሽ ይኖራታል? ብሮክስ ምንድነው ይህን ያህል ያበሳጨው ነገር፣ በዚህ ልክ እንደዚህ እንዲናደድ በጣም ኦቨር፣ ሰው እስከ መማታት፣ ሰው እስከ ማድማት የደረሰው ምን ምን ተፈጥሮ ነው፣ ምንድነው ያጋጠማቸው ነገር የሚለውን እናወራበታለን። ሀይሚ ደግሞ እንግዲህ ሌላ ሀሳብ ሲሰጣችሁ ፋሲልን በድብቅ ነው ያገኘችው። እንግዲህ ብሩክ ትናንትና በጣም በጣም በከባዱ አስጠንቅቋት ከማንም ሰው ጋር እንዳትገናኝ እንኳን አይደለም ከፋሲል ጋር ከሌላ ሰው ጋር ራሱ ወጣ እንዳታወራ፣ እንዳትገናኝ፣ እንዳትሄድ፣ የትም ቦታ እንዳትወጣ ለአንድ ቀን ቤት እንድትቀመጥ ነበር አስጠንቅቆ ብቻ ወደ ቤቷ ይወሰዳት ግን ሀይሚ እንደምታየት ፋሲል ደውሎላት ለአንዴና ለመጨረሻ ጊዜ ለውራሽ ችግሩን እንፍተው ያለውን ነገር እንደዚህ ምናምን ብሎ ከጠራት በኋላ እንግዲህ እሷ ወጣለች። ወጣ ሄዳ እንግዲህ ብሩክን እንደጠራው አያውቅም። ብሩክ ደግሞ ድንገት ይመጣል። ድንገት ሲመጣ እንግዲህ ብሩክ ሰላማዊ ሰው ሆኖ ነበር የመጣው። ነገር ግን በጣም ተናዶበታል፣ በትናንትናው ምክንያት። ለምን ሀይሚን ያለ ፍላጎቷ ያለ ፈቃዷ ሙሉ ቀን ወስዶ ስልኳን አዘግቶባት እንድታወራ ከሰው ጋር እንድትገናኝ ሳይፈቅድላት በጣም ከባድ ሁኔታ ውስጥ ነበር የተገኘችው ሀይሚና መጣ ስትነግረው በጣም ተበሳጭቶ ነበር። እንደ አንድ ሴት እንደ አንድ ሰው በጣም ተናዶ ነበር። በጣም ከሚባለው በላይ ብሩክ እንዴት ይሄ ነገር ያደርጋል ብሎ ተበሳጭቶበት ነበር። ይሄንን ልጅ ማግኘት እፈልጋለሁ ብሎ ነበር ራሱ ደወለለት። ይህን ችግር እንፍታው ያለው ነገር እናስተካከል፣ በሰላም ምናምን ለተመልካችም ምናምን እያለ መልእክት እያስተላለፈ ነበር። ግን ብሩክ ሲመጣ እሳት ለብሶ እሳት ጎርሶ ነው የመጣው እንደምታዩት ማለት ነውና በሀይሚ ራሱ በጣም ተበሳጭቷል። ምንድን ነው ነገሩ? ጥፋተኛው እዚህ ጋር ማን ነው? ሀይሚ ነች? ብሩክ ወይስ ደግሞ ፋሲል? ምንድነው የተፈጠረው ነገር? ጥፋቱ ሀይሚ ጋ ያለውስ ምን አይነት ነገር ነው? ብሩክ ጋ ያለው ነገር ምንድን ነው ጥፋቱ? እንዲሁም ፋሲል ጋ ያለውን ጥፋትም እናወራለን። እውነት እውነቱን ነጭ ነጩን እዚህ ጋር ቁጭ ቁጭ እናደረጋለን። እንግዲህ በመጀመሪያ ይህንን ቪዲዮ እስከ መጨረሻው እንድታዩት በአክብሮት እጠይቃለሁ። እንደ ውብ አካችሁ ብዬ ለምኜ እነግራችኋለሁ። ካልሆነ ማትጨርሱት ከሆነ አትጀምሩት ይህንን ቪዲዮ። ይህንን ነው ልናገር የምችለው። በመጀመሪያ ልነግራችሁ እንድታውቁ የምፈልገው ነገር የሀይሚና የብሩክ ትክክለኛ ወዳጅ፣ ትክክለኛ አድናቂ፣ ትክክለኛ ተከታይ ነኝ። ከመጀመሪያው ጀምሮ የምከታተላቸው ማደንቃቸው፣ በቀም የምወዳቸው ልጆች ናቸው። ግን ዛሬ ስለተፈጠረው ነገር ሀሳብ እሰጣለሁ። እንደ አንድ ሰው፣ እንደ ተመልካች ሀሳብ እሰጣለሁ። ለምን ቪዲዮ ተለቋል? በዛ ቪዲዮ መሰረት ያለኝን የተሰማኝን ሀሳብ እዚጋ አስተላልፋለሁ ማለት ነው። በቅድሚያ እንግዲህ ብዙዎቻችሁ ፕራንክ ነው ፕራንክ ነው ፕራንክ ነው ስትሉ የነበራችሁ ሰዎች ይኸው ዛሬ እውነታውን ስታውቁ ምን አላችሁ? ይሄ ነገር ሲፈጠር ምን አላችሁ? ብሩክ በዚህ ልክ ተናዶ ስታዩ ምን አላችሁ? ብሩክ በዚህ ልክ አዝኖ ስታዩት ምን አላችሁ? ብሩክ በዚህ ልክ ተበሳጭቶ ሰው እስከ መደባደብ ሰው እስከ ማድማት እስኪደርስ ምን አላችሁ? እስኪ ምን አላችሁ ዛሬ ንገሩኝ እስኪ እና ደግሞ አንዳንዴ ምን ትላላችሁ መሰላችሁ ቲክቶክ ላይም ገብታችሁ ዩቲዩብ ላይም ገብታችሁ ተዋቸው ስራ ነው እየሰሩ ያሉት ድራማ ነው እየሰሩ ያሉት እያላችሁ ከልብ ወዳጅነን የምትሉ የሀይሚና የብሩክ አድናቂነን ብላችሁ የእነሱን ፎቶ ፖስት አድርጋችሁ የእነሱን ፎቶ ለጥፋችሁ የእነሱን ፎቶ ፕሮፋይል አድርጋችሁ ስራ ነው ይስሩበት እያላችሁ የምትናገሩ ሰዎች ደግሞ ለእናንተ ትልቅ መልእክት ላስተላልፍላችሁ ሲጀመር እሺ ስራም ይስሩ እየሰሩም ነው እኮ እስከዛሬም እኮ እየሰሩ ነው የነበረው ግን እንደዚህ አይነት ሲያደረጋቸው ደግሞ የሆነ ነገር ሀፕን ሲያደርግ የሆነ ችግር ሲያጋጥማቸው ፕራንክ ነው እያለን እያለፈን የምንሄድ ከሆነ ችላ ችላ የምንላቸው ከሆነ በጣም የሚያስጠላ ነገር ነው የሚፈጠረው። የሚያስጠላ ነገር ውስጥ ነው የምትከ ምንከታቸው ቢያንስ በችግራቸው ቀን አብረን ብንሆንስ ምን ችግር አለው? ያጠፋውን መክረን አንቺ አጥፍተሻል ብለን ሀይሚን ተቆጥተን፣ ብሩክ ካጠፋን ብሩክ አጥፍታል ብለን ተቆጥተን እነዚህ ልጆች ከልብ ካልደገፍናቸው ናቸው ጥቅሙ ምንድን ነው? መደገፋቸው ምንድነው ነው ትርጉ ማለት። ቪዲዮዎቻቸው ሁሉ እንዳይታይ ነው እያደረጋችሁ የምትገኙት ለምን መሰላችሁ? ድራማ እየሰሩ ነው እያላችሁ ስትናገሩ እነሱን እየጠቀማችኋቸው አይደለም፣ እየጎዳችኋቸው ነው። መቶ ፐርሰንት ምነግራችሁ። ለምን ሰው በቃ አሁን ላይ ሁሉም ነገር ሰልችቷል። አንድ እንደውም አንድ ልጅ ስትናገር የሰማሁት ነገር የቡታጀራ ልጆችን ዩቲዩበሮች ማየት አቁሜ ነበር ግን አሁን እናንተን ማየት ጀመርኩኝ ብሎ ከሆነ ቤት ኮምታየዋት እና ይሄ ነገር ምንድን ነው? አብዛኛውን የሚሰራ ነገር ውሸት ስለሚመስላቸው ነው። አሁን ደግሞ ሀይሚንና ብሩክን ለምንድን ነው ውሸት እየሰሩ ነው እያላችሁ፣ ድራማ ነው እያላችሁ፣ ፕራንክ ነው እያላችሁ ስማቸውን የምታስጠፉት እነዚህ ልጆች የእውነት ነው። በቃ የሆነ ነገር ተፈጥሯል። ይሄ ደግሞ በህይወታቸው ላይ የመጨረሻው እስትንፋሳቸው አይደለም፣ ወይ ደግሞ የመጨረሻ ግንኙነታቸው አይደለም። ገና ብዙ ይፈተናሉ። በጣም በብዙ ችግሮች ሊያልፉ ይችላሉ። እነዚህ ልጆች ፕራንክ ነው እያልን ድራማ እየሰሩ ነው እያልን ተመልካቻቸውን መቀነስ የለብንም። ምክንያቱም ሰው ውሸት አይወድም ወይም ደግሞ በቃ ፕራንክ መሆኑን ካወቀ እነሱን ችላ ችላ እያላቸው ነው የሚለው። ለነሱ ያላቸውን ቦታ እየቀየረ እየቀነሰ ነው የሚለው። እና እባካችሁ እንደዚህ አትበሉ ብዬ በአክብሮት እንደው በመለመን ነግራችኋለሁ። ይሄ ነገር እየተፈጠረ ያለው ነገር እንደምታዩት ነው። እውነት ነው ማመን አለባችሁ። ግን ከዚህ ችግር እንዴት ነው መውጣት ያለባቸው የሚለውን ነገር ተነጋግረን እንግዲህ ሀሳብ ሰጠንበት እናልፋለን። ዝም ብለን ማየት ስለማንችል ምክንያቱም የምንወዳቸው ልጆች ናቸው። ትልቅ ቦታ ደርሰው ማየት የምንፈልጋቸው ልጆች ናቸውና፣ ሀይሚ ትልቁ እንጥፋታል ልንገራችሁ። አንደኛ ከብሩክ ድብቅ መሆኗ ነው። በቃ ትልቅ ትልቅ በቃ ትልቅ ከባድ ችግር ብዬ የማስበው ከሀይሚ በጣም ሁሉን ነገር አሟልቶ ሰጣታል። ግን ድብቅነቷ በጣም ከባድ እየሆነ ነው፣ ይውላችሁ፣ ራሷን ነው መጀመሪያ እየጎዳች ያለችው። የእውነቴ ነው። ነገ ብሩክ ይውላችሁ፣ ዛሬ ጥሏት ቢሄድ ማለት ነው፣ ነገ የሆነ ነገር ተፈጥሮ ሀይሚ የሆነ ነገር ዋሽተው ጥሏት ቢሄድ ማለት ነው፣ በቃ ቢፋቱ ቢለያዩ፣ እንደ ፈጣሪ የሰይጣን ጆሮ ይደፈነውና ማለት ነው። ቢለያዩ ሀይሚ ጸጸት ውስጥ ትገባለች፣ ስለደበቀች ብቻ ራሷ ብቻ ስለተጎዳች፣ ሌላ ጉዳት ነው የሚጨመርባት። ሀይሚ ምንም ነገር ከብሩክ መደበቅ የለባትም፣ ይወዳታል ለእሷ ትልቅ ቦታ አለው፣ ለእሷ ትልቅ ክብር አለው። እሷም ታምነዋለች አደለ? እሱም ማመን አለበት ሀይሚን፣ መቶ በመቶ አሁን እምነቱ እየተሸረሸረ ነው። ሀይሚ ከአንድም ሁለት ሶስቴ እየዋሸችው ነው እየደበቀችው ነው። ይሄ ነገር መሆን የለበትም። የእውነቴን ነው። ምንም ይሁን ምንም እውነቱን ተናግሮ የመሸበት ማደር ይባላል። የምር እውነቱ ከተነገረ በጊዜ ማለት ነው፣ በቃ መፍትሄ ይገኝለታል። ሀይሚ ግን እየደበቀች በሄደች ቁጥር ነገራቶችን እንደዚህ እየሰፉ ነው የሚሄዱት። ብሩክን እዩት፣ በጣም ስርዓት ያለው ልጅ በጣም በቃ በመነጋገር መፍታት የሚችል ነገራቶችን አውርቶ መጨረስ የሚችል ነው። ግን ዛሬ እስከ መደባደብ ደርሷል። የሰው ጥርስ ቢያወልቅስ የሰው አይን ቢያጠፋስ? ሀይሚ እ ጸጸቱ ምን ያህል እንደሆነ አስቡት። ይሄ ልጅ እስር ቤት ቢገባስ? ባልጠበቀው ባላሰበው መንገድ በዚህ ልክ ተናዶ ተበሳጭቶ በሀይሚ ምክንያት የሆነ ነገር አድርጎ ሰውን ወይ እሱ ደግሞ ቢሰበር አይኑ አይኑ ቢጠፋ ጥርሱ ቢሰበር ምንድን ነው ማድረግ ያለበት? ወይም ደግሞ ምንድን ነው ሀይሚ የምትለው ልትል የምትችለው የእውነት ነው ምላችሁ። ይሄ እኮ ከባድ ጻጻት ውስጥ እንድትገባ የሚያደርጋት ነገር ነው እና ይሄ መሆን የለበትም። ዛሬ ሀይሚ ትልቅ ጥፋት ያጠፋችውን ልንገራችሁ። ይሄ ልጅ ደወለላት፣ ነይ አላት። ባለፈው ነይ ብሎ የት እንደወሰዳት አይታችኋል። ምን እንዳረጋት አይታችኋል። ከብሩክ ያለው ነገር እንዳለው ቁርጥርጥ ብሎ ጠፍቶ በኖ ተኖ እንዲያልቅ እሷን ወደ እሱ ለመሳብ ነው የሞከረው አይደል? ከብሩክ የሚለያትን ሰው ለምንድነው በድብቅ የምታገኘው? ይህን ታ እንደው እስኪ ንገሩኝ። አሁን ይኸውላችሁ ሀይሚ ጥፋት የለባችም ብላችሁ አሁን ልትሳደቡ ትችላላችሁ ኮሜንት ልታስቀምጡ። እኔ ጥፋቷን አይቻለ ይሄ ነው ጥፋቷ። ለምን ይሄ ልጅ በጣም ፈርቷል። እንዳታገኙ እንዳትወጪ፣ በዚህ ልክ ቤቱ በቃ ቤትሽ ድረስ መጦ ወስዶሽ በቃ አፍኖሽ አግቶሽ ከኋላ ይሄ ልጅ ነገ ከነገ ወዲያ ምን እንደሚያደርግ ቤት ውስጥ ቁጭ ቢያላት አልቀመጣለች። ሀይሚ ምን እንደነካት አላውቅም። በጣም ከባድ ነገር እያደረገች ነው የምትገኘው። ግን ሀይሚዬ፣ በኋላ ትጎጃለች። በቃ ተይው። እና ግን ደግሞ አሳዘነች ማለት ከእሷ ፊት እንዲስደባደቡ ብሩክን አይታው አይታውበት፣ የማታቀውን ባህሪ ስታይበት የሆነ ስትደነገጠች፣ በጣም ነው ያሳዘነችኝ። አልዋሻችሁም። ና ግን ሀይሚዬ እባክሽን ራሽን በቃ አስከብሪ። አንቺም ራስሽን አክብረች ነው ብሩክን ልታስከብሪ የምትች። ይሄን ልጅ ፊት መስጠት የለብሽም። ለምን በቃ በእርግጥ ልጁ የሆነ ተስፋ ሰጠሽዋል። የሆነ ነገር አለው። የሆነ ነገር ሆኗል ግን ይሄ ልጅ ከብሩክ ውጭ ማንንም ማየት እንደማትፈልጊ ከማንም ጋር መሆን እንደማትፈልጊ እሱን አንድም ቀን በቃ አፈቅራለሁ ብለሽ እንደማታስቢ አይተሹ በቃ ልብሽ ውስጥ አስቀምጠሹ እንደማታውቂ ነግረሸዋል። ስለዚህ እሱ ነው መሸሽ ያለበት እንጂ እንዴት ነው ከኋላ የመጣ አይናወጣ እሱን ብሩክን ወደዛ አድርጎ እሱ አንቺ ጋር ለመሆን ነው ፍላጎቱ ያለ እንደዚህ አይነት ሰው ማውራት እራሱ ቁመሽ አይጠበቅብሽም። ጥለሽው ሂጂ። ደግሞ ጭራሽ ብሩክ መምጣት የለበትም። ለምን ብሩክ እንጠራው ምናምን አልሽ ለምን ብሮክ እንዴ ይናል ከዚህ ቦታ መሄድ አለብን። ከዚህ ቦታ ዞር ማለት አለብን። ታይ ብሮክ መደበቅ የለበትም። ሁሉን ነገር ማወቅ አለበት። መብቱ ነው። ይሄ ባንቺ ላይ የመወሰን ከአንቺ ጋር የማውራት ካንቺ ጋር ያን የሚመጡ ነገሮች ሁሉ የማወቅ መብት አለው። እና ብሩክ በዚህ ልክ አዝኖ ተደ እኔ እንጃ አላውቅም። በጣም በቃ ሰው እስከ መደባደብ ሲደርስ ውስጡ ርር ብሎ እኔ አላውቅም በጣም ከባድ ስሜት ውስጥ ነው ያለው። ና ይሄ ልጅ ከህይወታችሁ ነው ማራቅ ያለባቸው። አሁን ደግሞ ይበልጥ ብሩክ ሲደበድበው ደግሞ ሌላ ከባድ ነገር ይዞ እንደሚመጣ ነው የተረዳው። ሀይሚ እንግዲህ ለህግ አመልክታለች። በጣም አሪፍ እንደዛ መሆኑ ጥሩ ነው። ምክንያቱም ለደህንነት ሽምላንችም መከራ ስለሆነ ነገ ከነገወዲያ አላስገባ አላስወጣ ነው የሚልሽ እና በቃ ከህይወትሽ ውጪ እንደዚህ በመጣላት በመናደድ፣ በመና በመንበሳጨት ምናም በመደባደብ ሳይሆን ብሩክም ተረጋጋ፣ ወደ ራስ ተመለስ። መጀመሪያ ከሀይሚ ጋር ቁጭ ብላችሁ ማውራት ያለባችሁ ነገር አለ። ብዙ ጥያቄዎችን መጠየቅ አለብን። ብዙ ነገሮችን ማስረዳት አለባት። ወደ ራስህ ተመለስ ብሩክ። ኤውል የሰው ሰው ጎድተ እስር ቤት መግባት የለብም። በምንድ ነው የሚባለው? ተነጋግሮ መፍታት እየቻለ መደባደብ መፍትሄ ነው ብዬ አላስብም። እኔ በማንም ሰው ተደባደቡ ምናምን አለም ጀግና ለተናገረው ንግግር ዋጋውን ሰጠዋል፣ አድምተዋል፣ ምናምን ነገር ወንድነትህን አሳይታል። ብሩክ ግን ይሄ ነገር ደግሞ በዚህ ላይ ያቆም ይችላል። የሆነ ሰዓት ላይ አይኑ ቢጠፋ ጥርሱ ቢሰበር የእድሜ ልክ ጸጸት ነው የሚሆነው። እስር ቤት ብትገባ በኋላ ይማን ያለ ሊባል ነው። እና እስከዛሬም ስርዓት ይዘህ የኖርክ አሁንም ስርዓት ይዛችሁ መኖር ነው ያለባችሁ። ሀይሚ ደግሞ እሱን ከመረጥሽ ማለት ነው ተዩ። በቃ ሌላ የሚባለውን ሰው ተዩ፣ ከህይወትሽ አስወጪ። ለእሱ ምንም መልስ መስጠት አይጠበቅብሽም። ይቅርታ ማለት ያለብሽም ቦታ እና ጊዜ ላይ ይቅርታ እንግዲህ ከረፈደም ቢሆን በቃ በህይወትሽ ውስጥ ምንም አይነት ቦታ ይስጥ መስጠት የለብሽም። አቅፎ ሰላም ሲልሽ ራሱ በጣም ነው የተናደድኩት። የእውነት ይንምላችሁ ዳሽጉጥ ስትልበት በጣም ተናደድኩኝ፣ በጣም ከሚባሉ በላይ። ይሄ ቦታ የብሩክ ነው እንጂ የማንም ሰው አይደለም። ማንም ሰው መንገድ ላይ ጎዳና ላይ የሆነ ቦታ እየመጣ የኔናት ምናምን፣ ሀይሚ ምንም በቃ የሚወጣላት ነገር የለም። ሁሉም ሰው የሚወዳት ሴት ነች፣ የምትፈቀር ሴት ነች። በጣም በቃ ትሆት የሆነች በጣም ምርጥ ሴት ናት እና እሷን ለምን ወደድካት ለምን አፈቀርካት? አይደለም ግን የሰው ከሆነች ተዋት፣ በቃ የራሷን ኑሮ ትኖሩበት፣ አንተም የራስን ኑሮ መኖር ትችላለህ። ከሀይሚና ከብሩክ ህይወት ውጣ ለማለት ወዳለው ሀይሚ በጣም ነው የደነገጠችው። ከማን ትሆን በቃ እንጃ። በእርግጥ ነግራው ነበረ ትናንትና። በጣም ተናዶ ስለነበር ተው ይቅርብ ስትለው አይ በሰላም አውርቶኛል ምንም ችግር የለም ብሎ ነው እንጂ እሷ ማስጠንቅቀው ነበር። ለማንኛውም ግን የሚገባን ነገር አግኝተሃል። ብሩክ ላይ መዛት የለብንም። ግን አንድ ነገር አደነቅሁለት፣ ከፋሲል ማለት ነው። የእውነቴን ነው አናደኛል እኮ ልጁ። ግን አንድ ነገር አደነቅሁለት ነገር ምንድነው? በጣም ማለት ኦቨር ካልተናደዳችሁ በስተቀር ከሴት ፊት መደባደብ ምናምን መፍትሄ አይደለም። እሱ ደግሞ እንዴት ከሴት ፊት እንደዚህ ታረጋለህ፣ እሱ አለች ብዬሽ ነው እንጂ ምናምን ብሎ ሲጠነቀቅላት ሳይ እንትን አልኩኝ። አረ ምናምን ጥሩ ነው አልኩ። ማለት እንደዛ ነው መሆን ያለበት። ሀይሚ ፊት በዚህ ልክ እናንተም እየተደባደባችሁ ሀይሚንም ጭንቀቷን ማባባስ የለባችሁም። እና ይሄ ነገር ነገር መቆም አለበት። ለአንዴና ለመጨረሻ ጊዜ ብሩክ፣ ይኸውልህ ከሱ ጋር መደባደብ ምንም መፍትሄ አያመጣም። ምንም ነገር ምንም የምትለውጠው የምትቀይረው ነገር የለም። ከሱ ጋር የሚያገናኝ ነገር የለም። ሀይሚናት እዚህ ጋር መጨረስ ያለባትን ነገር መጨረስ ያለባት ሁሉ ነገር አበቃ፣ በቅቷል። በቃ ከዚህ በኋላ ላገኝም ላይህም ላውራም አልፈልግም ብላ ትንገረው። ከድራሹን ማጥፋት አለበት በቃ። ዋናዋ ማሰሪዋ እሷ ነች። አንተ እሷ ነይ ሲላት ሲጠራት ሲደውልላት የምትመጣ ከሆነ አንተ ከእሱ ጋር ብትደባደብ ምን መፍትሄ አለው? ዝምታም እኮ ትልቅ መልስ ነው። ዝም ስትለውም እኮ በቃ ተስፋ ቆርጦ እየሄድ ነበር፣ ግን ሀይሚ ደግሞ በየጊዜው እንደዚህ የምታገኘው ከሆነ ከባድ ነው ለሁለታችሁም፣ ለሶስታችሁም እና ይሄ ነገር መቆም አለበት። ፋሲልም የራሱን ህይወት በጊዜ ይምሰ ይኑር ነው ልል የምችለው። እስኪ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያስቀምጣለሁ። እኔ እንጃ አላውቅ፣ ብቻ ከባድ ነገር ነው የተፈጠረው ጭንቀት ብቻ ሆነ ወይ ሰው። በሚዋደዱ ሰዎች መሃል የሚገባ ሰይጣን ብቻ ነው። ይሄ ደግሞ የላከው ሰይጣን ደግሞ የሚያስጠላ ሰይጣን ነው። አረ ውይ